ያገባኛል፣ ያገባኛል፣ ወሰጁ አልፈልግ። ዜድ አትቀጭም፣ ዜድ አትቀጭም። አንበሳው፣ አንበሳው። አንድ የመጨረሻ ሴት ናት። በጣም ቆሻሻ ሰው ቆሻሻ መሀይም፣ ሰካራ እግዚአብሔር ምስክር ጋይስ፣ ይሄ ፌር ነው፣ ይሄ ፌር ነው፣ ፌር ነው። ጋይስ ሁላ በስነ ስርዓት በአግባብ እየተቀጣንላ ታረድ ነው አይደለም? ጋይስ ተይማሪ፣ እሺ ነኝ ጥፋተኛ፣ እየተቀጣው በርበሬ ስትቀጣል፣ እሷ ብቻ መብላት፣ እሷ ብቻ ጊፍት ማግኘት፣ በቃ ጥቅመኛ ጥቅመኛ ሰው ናት። ሁልጊዜ በቀሷ ብቻ መጠቀም ሰው ሲጠቀም ማትዶድ፣ ኢቭን ጊፍተሮቿ እንኳ ሰው ቤት እንኳን ሲሄዱና ሲሰጡ የምትቆጣ ችጋራም ናት ጋይስ። ከትዕግስቴ በላይ ነው የተፈታተነችኝ። ድሮስ ከሰካራ ምን ይጠበቃል? ቆሻሻ፣ በጣም ቆሻሻ ሴት ናት እመቤቴ። ኦኬ ጋይስ፣ ነግሬሽ ነበር አይደለም? እኔ እኮ ባልቀጣ ጥሩ፣ ግን እየተቀጣው አይደለ ጋይስ? አሁን በርበሬው ሰጅስትረኝ፣ ሁሉም እየተነሳ ነው። እየተቀጣን አይደል ነይ ደብድብኝ። ዘጠኝ እኮ ነው የጨመርኩበት። ደብድብኝ ለጉልበት ኧረ ነይ ደብድብኝ ደብድብኝ። ከእስክሪን ወጥተሽ ኧረ ነይ ደብድብኝ። አባ ነይ ደብድብኝ። አንዳንድ ሰዎች ደግሞ እኔ በሌላ ፌክ አካውንት እንደዚህ ናት እሷ ምናምን እያላችሁ ምን አንቺ ቤት እየሰደቡኝ

ነው አንበሳ ቲቪ መስበር ፀጉር መቁረጥ፣ ሌላ ምንድን ነው ያልኳት? ጋር እሷ የቀጣችሽ ምን ምንድን ነው? ቅንድብ ቅንድብሽ ተላጭ ያለችኝ። ፀጉር ይሄ ብጫ ብጫ አንሽው አለችኝ። ታዲያ ምንድን ነው እኔ ምንድን ነው የማደርገው? ቆይ እኮ ምን ምን ተቀጣሽ? አንሽ ለእሷ በቃ አማራጭ፣ ሰጠሽኝ። ሻወር በዱቄት ሶስት ሰ ሻወር በዱቄት እመጣለሁ። አዎ ተቀጣው ቅንድብ ፀጉር ኤ ከብጫው ጋር አንሺ አለችኝ። ከብጫው ጀምሮ አየሽ ከዚህ ማለት ነው፣ አስር ፍሬ አንሺ አለችኝ። ከዛ ሌላ ቅጣት ደግሞ ውጪ ምናምን እንደዚህ ቅንድ ምናምን አለችኝ። ውጪ ሂጅ። ተንከባለልኩ። ሰው ያየኝ ከላይ ከምን በጌም ያጋጥማል። አሁን ተታረቁ፣ ተታረቁ። አረ እኔ አልጣለሁም፣ አልጣለሁም። ከማንም ሄለንም እንደዛ ሌላ ሁላት ለቤታና ላስታርቃችሁ

ይገባኛል አለው። እነሱ ደግሞ አሁን ወጥቶ ላይቭ ዩቱብ ከፍተው ይው ጅጅ ያሉ ሰይ አሁን እውነታችን ነው። ይገባኛል አለው። ኔ አንቺ ፍሬ የምትባይ ዛ ሜምበርሽን ይዘሽ ይሄ እዛ ሜምበርሽን ይዘሽ በአንቺ ነው ቲቪን የሰበርኩት። ሜምበርሽን ያዥው እዛ አሁን አጀንዳ ትፈልግ ሜምበርሽን ዛ ያዥው በአንቺ ነው፣ አንቺ በሰጠሽው አንበሳ ነው ቲቪን የሰበርኩት። እንዲያሽ አሸንፍያት ነበር። እኔ ቲቪም አላሰብኩት ለሰብራት አላሰብኩ። አንቺ አንተ ራሴ አልኳችሁ። እንድሳደብ አውቃችሁ ምናምን ነው። አልሳደብም፣ ጥላታላችሁ። አልሳደብ፣ እንዳፈሪ እፈራለሁ። ለምን አልፈራም? ለምን አልፈራም? ፈራለሁ፣ ፈራታለሁ። አልሳደብም፣ አልሳደብ፣ ስለፈራዋት እኮ ነው። በቃ ፀጥ ያልኩ ስለምፈራት፣ አለም ያባት ያልኳት በቃ። ፈሬ ደግሞ ለእናት ይጠቅማል። ፈርቻታለሁ፣ ፈራታለሁ ናው ማነው ይፎታ ለአብዱ የሚባል ብሎ አድርጊው በሌላ በሌላ እየመጣ ነው እንደዚህ እኮ ናች ሪያል ሰፖርት የሚያደርጉ ሲያዩ የሆነ በቃ እንደዚህ ዜድ እንወድሻለን የሚል ካዩ በቃ በምን እናጠላት፣ በምን እናውድቃት፣ በምን በቃ ከእጃችን እናስገባት፣ በምን ሰው እንዲጠላት እናደርግ እኮ ነው ስራቸው። እኮ ነው ይሄ ነው፣ ይሄ ነው በምን እንድትሳደብ እናደርጋት እኮ ነው። ሌላ ምንም ይሄ ነው። ማርያምን እምላለሁ። ፕሪስ ማርያም ሁሉ ሁሉ ውቲታ እኔስ እኔስ ችግር የለም። ባሌጌ ነው አፌ እሷም አንድ ባሌጌ ነው አፏ እንደ ሷ ባልሳለ ሁሉ ቲክታክ እዚህ ምድር ቲክታክ ላይ ያለስ ቅዱስ ምኬሄድ በእናቲ፣ በአባቱ በእግዚአብሔር ተመርቆ እንደ ፊፊ ባረጓቸው ሴቶቹ አብሶ ሴቶቹ እንደዚህ አፍልተናል እንደዚህ አስከብራ የምትጫወት እንደሷ በሆነ ሁሉ ሰው እንደፊፊ መብራት ማርያም